ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁ በሰላማችሁ ብዝት ብዝት ይበልኝ እያልኩኝ ብዝት ርፍርፍ ይበልኝ እያልኩኝ፣ እንግዲህ ዛሬ መጥቻ ያለው ትንሽ ዳሰስ ዳሰስ አዲስ ነገር አለ። ምንድን ነው? ለሩታ ትናንትና አብርሽ በግና አበባ ይዞላት ሄዶ ነበር። ብዙዎቻችሁ ይሄ ነገር አይገባትም ያንሳታ ሰዓታል፣ ለምንድን ነው መኪና ይዞ ያልሄደው? ለምንድን ነው ወርቅ ነው መገዛት ያለበት? አስር ግራም ወርቅ ምናምን እያላችሁ ብዙዎቻችሁ ሰምቻለኝ። በዚህ አጋጣሚ ሩታ መንጃ ፍቃድ አውጥታለች። እውነት አሁን ስነግራችሁ መንጃ ፍቃድ አላት፣ መኪናን የሌላት። እሱን ደግሞ ይመስለኛል ወደ አዲስ አበባ ስትሄድ ምናልባት ሰፕራይዝ ያረጋታል ብዬ ነው ማስበው። እቅዳቸውም እንደዛ ነው። ታቃላችሁ፣ በስሟ ሪል ስቴት አለ። ኦፍኮርስ እየሰራች ነው፣ ዩቱብ ብር ይኖራታል፣ በደንብ ነው የሚኖራት። ስለዚህ መኪና ለመግዛት ለእሷ ከባድ አይደለም። አብርሽም ደግሞ ለእሷ ስጦታ ለማበርከት ብዙ ይከብደዋል ብዬ አላስብም ማለት ነው ጋይስ። እና ያለው ነገር ይሄ ነው፣ ይሄ ነው ያለው ነገር። ብዙዎቻችሁ ይሄ አይገባትም፣ ያንሳታል፣ ያንሳታል፣ ያንሳታል እያላችሁ ነበር። አዎ ልክ ናችሁ። ከደከመችለት ከለፋችለት አንጻር በጣም ያንሳታል፣ ልክ ናችሁ፣ በጣም ያንሳታል። ነገር ግን አለ አይደለ፣ ባህል የሚባል ነገር አለ። አሁን ባህላችን ሴት ልጅ ስትወልድ መኪና ሳይሆን የሚሰጠው በግ ነው ተይዞ የሚኬደው በነገራችን ላይ ማለት ነው በግ ስትሉ ምን ትዝ እንዳለኝ ታውቃላችሁ የእሱ ጓደኞች እራሱ እኮ በግ መግዛት አለባቸው ለአራስ እኔ እህቴ ወልዳ ኦልሞስት እኛ ቤት ሀያ አምስት በግ ነው የመጣው የእህቴ ባል ጓደኞች ዘመዶች ቤተሰብ ወንድም ምናምን ይዘው እየመጡ ማለት ነው እና ለምንድን ነው የእሱ ጓደኞች ለምንድነው በጊዜው የማይሄዱት? እሱ በየሳምንቱ ወይም በአስራ አምስት ቀን አርዳለሁ የሚለው እንዲህ። አራስ ቤት እኮ በየቀኑ ይታረዳል አንዳንድ ቤት። ስለዚህ እነ አቤል ምናምን ዝም ብለው ነው እንዲህ የሚያጨበጭቡት። በጊዜው ሄደው ሲያቃጥሏት የኖሩትን እንትኗን መጠገን አለባቸው ብዬ ነው ማስበው ማለት ነው። እና ሰፕራይዝ ያረጋታል። ጥሩ ነገር ሰፕራይዝ ያረጋታል፣ ግን አሁን አይደለም ተረጋጉ፣ ሰባት ቀን ይሙላት። ወንድ ልጅ ነው፣ ወንድ ልጅ በሰባት ቀን ይገረዛል። ግዴታ ልጇን ታስገርዝ፣ እናቷ ጋር ትታረስ፣ ንፋስ አይንካት። ኦልሞስት አሁን ራሱ ንፋስ እየነካት ነው። ሩታ አይታቻታል፣ ንፋስ እየነካት ነው። ንፋስ ሊነካት አይገባም። አራስናት ሽፍንፍን ብላ ልጇን እቅፍቅፍ እያደረገች በቃ እንትን ማለት ነው እንጂ ያለባት ንፋስ ምናም ሊነካት አይገባም። አሁን ራሱ ጥሩ እንትን ላይ አይደለም ያለችው። ብዙ ወደ ሚዲያ ምናም ባትወጣ ራሱ ደስ ይለኛለን የሆነ አራስነቷን በቃ ክልል ድብቅ ብላ ከአርባ ቀን በኋላ ብትመጣ ደስ ይለኛል። ሌላው ደግሞ አብርሽ ወደ አዲስ አበባ ሊሄድ ነው ከፈቀደችልኝ ብለካል። እኔ ባርቴ ደስ ይለኛል። ምክንያቱም አንተ ማለት ለእሷ ኮ ታስፈልጋታለክ፣ የእውነት ታስፈልጋታለክ። ግዴታ እኮ ቤቱ ሰርተው የሚያበላትን ብቻ መጠበቅ የለብህም። አንዳንድ ጊዜ ከሬስቶራንትም ቴካዊ እያስደረግ እየያዝክም በሌሉ ሰዓት ለልጆች መላክ ትችላለክ። ለሰው ለልጆች መላክ ትችላለክ የሆነ ሰው የሚያደርስልካል። መግባት እንኳን ካልፈለግ፣ እንደዛ ኮ ማድረግ ትችላለች። ስለዚህ ልትንከባከባት ይገባል። አራስነቷ ያንተም እንክብካቤ ያስፈልጋታል። ለማለት ያክል ነው። ይሄ ነው እንግዲህ። ስለዚህ ተረጋጉ። ሰርፕራይዝ አለ፣ ያደርጋታል። ጊዜ አለ፣ ወቅት አለ፣ ተረጋጉ። ይሄ ነው ያለው ነገር። ምክንያቱም ብዙዎቻችሁ የሆነ መጥፎ ስሜት ውስጥ ገብታችኋል። ይህና አክል ግራም ወርቅ መኪና ይሸልማት እቤቷ ስትገባ ምናልባት አሁን ያለችበት የእናቷ ቤት ነው አይደለ? የራሷ ቤት ደግሞ ስትመለስ ደግሞ ከአርባ ቀን በኋላ እቤቷ ላይ የሆነ ፕሮግራም ይኖራቸዋል ብዬ አስባለሁኝ። የክርስትና ፕሮግራም ሊኖራቸው ይችላል። ምናልባት የልጃቸውን የሆነ ፕሮግራም ይኖራቸዋል። ስለዚህ የዛን ሰዓት ላይ እስከዛን ሰዓት ድረስ መጠበቅ አለብን ማለት ነው ጋይስ። እና ሌላው ደግሞ ያ ትላንት የሆነ ነገር ብያችሁ ነበረ በቪዲዮ ላርገው ሰላሳ ሺህ ገብቻለሁ። እንኳን ደስ አላችሁ። ይሄ የእናንተ ውጤት ነው። ከልብ አመሰግናለሁ ተመልካቾቼ በእውነት በተለይ ደግሞ ስፔሻሊ የአረቡ ሀገር እህቶቼ የእናንተ ውጤት ነው። እናንተ ናችሁ። በዩቱብ ዙሪያ ላይ አንደኛውን የአንበሳውን ድርሻ የምትወስዱት እናንተ ናችሁ። ዱባይ ያላችሁ፣ ሳውዲ ያላችሁ፣ ጆርዳን፣ ቤሩት፣ ኩዌት፣ ባህሬን፣ ኦማን እነዚህ አረቡ ሀገራት ያላችሁ ናችሁ የእኔ ተመልካቾቼ እና እና እስራኤልም አሉኝ፣ ሁላችሁም እንዲሁም ደግሞ ኳታር እንዲል አሜሪካም አሉ ትንሽ ትንሽ ከሁሉም ጀርመንም ትንሽዬ ያለኝ የሆነ ፐርሰንት ምናምን እና በጣም ነው ማመሰግናችሁ። የእናንተ ውጤት ነው። ሰላሳ ሺህ ገብቻ ያለው ሰላሳ ሺህ ስገባ አስገቡኝ፣ ና የሆን ነገር አደርጋለሁ ሰፕራይዝ አለኝ ብዬ ነበር። እኔ ደግሞ ምስኪኖችን ማብላት ፈልጋለሁ ና ቪዲዮ ልቅረጽ ወይስ ያለ ቪዲዮ ላብላ? እኔ ቪዲዮ መቅረጽ አልፈልግም፣ ግን እናንተ ስትማረግሽን ማየት እንፈልጋለን ካላችሁኝ እቀርጻለሁኝ። ባልቀርጽ ግን በጣም ደስ ይለኛል። እኔ አልፈልግም። እንደዚህ አይነት ነገር ይሁን ነገር ሳደርግ ወይም ሲደረግ ማሳየት አልወድም። እና ባልቀርጽ ደስ ይለኛል። ግን አይ አትቅረጪ ካላችሁኝ ብዙ ኮመንት አትቅረጪ ዝም ብለሽ አቢ በቃ ምናምን ካላችሁኝ ግን ዝም ብዬ አበላለሁኝ ማለት ነው። አይ ቅረጪ ካላችሁኝ ግን ቀርጬ ሙሉን ቪዲዮ እጭናለሁ። እኔ ደግሞ ሰው መቅረጽ እንደዚህ በቃ ምስኪኖችን መቅረጽ እና መፖሰት ጥሩ አይደለም፣ ምክንያቱም በነሱ ላይ ቢዝነስ እንደ መስራት ነው ማስበው እና ያለንን ጥቂት ኖሮኝ ሳይሆን ካለኝ ነገር ላይ ማካፈል ስለፈለግኩኝ ነው። ልቅረጽ ወይ ሳልቅረጽ የሚለውን ኮመንት ላይ ዱቅ ዱቅ አርጉልኝ ንገሩኝ። እኔ ባልቀርጽ የእኔ ምርጫ ግን ባልቀርጽ ደስ ይለኛል። የእናንተስ ምርጫ ምንድን ነው የሚለውን አስቀምጡልኝ። ለዚህ ቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። ዛሬ ጥሩ ስሜት ላይ አይደለሁም፣ ድምፄም ጥሩ አይደለም። ካይስ ባይ በኋላ እንገናኛለን።